ጥንቃቄ አድርጉ በተለይ አዲስ አበባ የምትኖሩ። ጉዳዩ እጅግ በጣም አሳሳቢና ብዙዎችን እያጋጠመ ስለሆነ ትኩረት ሊሰጠው ይገባል። አሁን ላይ አስደንጋጭ ነገር ከአዲስ አበባ ተሰምቷል። በዚህ ጉዳይ በርካቶች ሳያስቡት ጉድ ሆነዋል። ይህ መረጃ ሕይወታችሁን ይታደጋልና እስከ መጨረሻው ተከታተሉት። አዲስ አበባ ውስጥ ስትንቀሳቀሱ በቻላችሁት መጠን ጥንቃቄ አድርጉ ሲል ፖሊስ አሳስቧል። በተለይ ትራንስፖርት የምትጠቀሙ ሰዎች ራሳችሁን እንድትጠብቁ መልእክት ተላልፏል። ለመሆኑ ምን ተፈጥሮ ይሆን? በጉዳዩ ላይ ፖሊስና ነዋሪዎች ይናገራሉ። እነዚህ የምትመለከቷቸው አራት ግለሰቦች በተለያየ ቦታ ለበርካታ ጊዜያት ተሽከርካሪ ተከራይተው የታክሲ አገልግሎት የሚሰጡ በመምሰል ብዙዎችን ጉድ ሲያደርጉ ቆይተዋል። የአዲስ አበባ ፖሊስም ከብዙ ጥረት በኋላ ግለሰቦቹን ተከታትሎ በቁጥጥር ስር በመዋል ምርመራ እንደጀመረ አስታውቋል። ተጨማሪ የጥንቃቄ መረጃ በየቀኑ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። ነዋሪዎች በሰላም ከቤት ወጥተው ድንገት ያልጠበቁት አስደንጋጭ ነገር እየገጠማቸው እንደሆነ በምሬት ይናገራሉ። አየር ጤና አካባቢ ቆሞ ነበር። እኔ ወደ ሳንቴ ቄራ ሳንቴ አካባቢ እየሄድኩ ነበረ። እነሱ ላይ ይዘው ቆሙ ነበሩ። ናይ ሲሉኝ እናንተ ወዴት ነው የምትሄዱ ስላቸው፣ አንቺ ወዴት ነው የምትሄዱ ስለኝ፣ እኔ ወደ ቄራ ሳንቴ ነው ለምርመራ ስለው፣ ሴቷም ደግሞ እኔ ወደዛ ነው የሚሄደው ትላንት ሻራ ሰጥቼ መጥቻለሁ ነው አለችኝ። እንደዛ ስትለኝ ደግሞ እኔ መቼም ሴት ነኝ፣ ተሸውጄ ገባሁ። እሷን አምኜ ነው ያገባሁት። ወንዶች ቢሆኑ ሶስት ወንዶች፣ አራት ወንዶች ቢሆኑ አልገባም ነበር። እኔ እሷን አይቼ ነው ትላንት ሄጄ መጥቻለሁ ስትለኝ፣ በዛ ተሸውጄ ነው ያገባሁት። ብር ስልክ ምናምን መያዝ አያስፈልግም፣ ጉቦ ምናምን ነው ይላሉ። ስለዛ ስል

በኋላ ትደርሳለህ ስለው፣ አዎ ለሁሉም እኮ ነው የሚጠቅመው ምናምን ነገር አይደል ም ምግ ሰራተኛ ነኝ፣ ሁሉም ተጠቃሚ ነው። አይ ታክሲ ወደ መካኒሳ ነው ቤት የሚሄደው። በኋላ ሴት ደግሞ አቤት ወረዳ እንትን ሰምተሻል አላት። ምን ኃይሌ ሕንጻ የምፈልገ ነው እንደዚህ ነው ወይ እኔ ሁሉ ነገር ጨርሼ ትናንት ወደ ዛሬ ኮፖር ልወስድ ነው። ጣጣን ጨርሻለሁ። አሻራ ሰጥቻለሁ። መታወቂያ ምናምን አድርጌ ዛሬ ልወስድ ነው። ትንሽ ወደ እሷ ትንሽ አለ አይደለ፣ አደላው በኋላ። እየሄድን እየሄድን ሳለን ራይ ደምት መስል ፊታችን ላይ ደከደ ወይ። መኪናችን መጣ፣ ግቡ። እሱም እዛ ገባ። እሷ ሴቷ ቀደመች፣ እኔን መሀል። ያ መጀመሪያ ያገኘን ከሄድን በቃ ሄድን። ልክ ኪዳነ ምህረት ጓሯ እንትን ጫፍ ላይ ዲስ ስንደርስ ወርቃር ጋር ሲለው አረን አላረኩም ማለት ሲለው፣ እኔ አድርጌ አለ እኔ አድርጌ አለ። እማይፈለግ ከሆነማ እኔ ልውረድ አልኩ፣ ስል አይ ችግር የለውም ለማንኛውም በፖስታ ይታሸግና በፖስታ ተደርጎ ምን ተብሎ ምልክት ተደርጎበት ትገቢ ያለሻለ። እሺ አሁን ውስጥ አጉረውኛል፣ እኔ ምንም አማራጭ የለኝም። እንግዲህ በኋላ ተነስቼ ስንሄድ እየሄድን ሳለ ወርቁን አውለኩት። በቃ ፖስታውን ሰጠኝ፣ ሶፍት ሰጠኝ። ያንን ፖስታ ያንን ወርቁ ልቅ ልቅ አረኩ። ና በዛ በሶፍት አግል ከተትኩ ያዝኩት እንዲያዝኩት ልጥፍ አድርጌ እየዋለሁ፣ ያ ጥቁር ነገር ምንድን የሚሄድብሽ አለኝ። መጀመሪያ ያገኘ የምን ጥቁር ነገር ያልኩት በኋላ ስል ከዛል አንቺ ይኸው ይው እየሰጠ ዋናው በር ላይ ያቆመ የኪዳነ ምሕረት ሁለት ቁጥር እጅና ማተባ ስምትሰሸ እኛን ጠብቀሻለሁ ምልክት አድርግ ያለሁ አለ እኔ ምልክት የሚያደርገውን አላየውም። ገባው ዞርኩ ዞርኩ ጽህፈት ቤቱ ዝግ ነው። ስወጣ እነሱ የሉ የሉም። አልተጠራጠርኩም። ወደ ቤት የገባው ቤተ ክርስቲያን ነበር። ታቦቴን አስገባ። ምናልባት ወደ ቤት ይገባ ለልጄ ሰጣው። እባክሽ ድለ ያምር ደግሞ ዛሬ ወርቅ ብታሸግ አለች። እድለ ያምር ማክሽን ርካሽ ነገር አገኘው ብዬ እነሱ አመለጡ ይሄዱ ጠብቀውኝ ጠብቀውኝ። ለማንኛውም ለነገ ይሆናል፣ እንቺ አስቀምጪ። ልጄ ደግሞ ተቀብላኝ አስቀመጠች። በማግስቱ ስራ ቦታ ስመጣ እናንተ እድለ ያምር ለምን ምን እንደዚህ እንደዚህ ብለውኝ እኮ እና ይኸው እንዲዳ እንዲዳ ብዬ ደግሞ እነሱ እና ወይ ወርቁን እኮ ጥዬ መጣሁ እንጂ ወርቁን ልታሽጉ እንደዚህ እንደዚህ። አንደኛው ጓደኛዬ ወስዴ ወርቅና ዱቄት እናንተ ቡና ምን አገናኘው? አረ እንደዛ ብለው አሽገው በስነስራ ነው የሰጡኝ አሽገው እኮ ሰጥተውኛል። በጅ ሰጥተውሻል? አዎ ሰጥተውኛል። እቤቴ ይዤ ገብቻለሁ። ለማንኛውም ግቢ እና እስኪ ግፈችው ዛሬ አንሄድም። ግፈችው ግፈችውና አይተሹ ልካ ከዚህ በፊትም የሰማው ነገር አለ። ከዛ ገባ ቤት ልጅ ከተማ ቤት ከመጣ በኋላ ያን ወርቅ አንጪ ብዬሽ እሱ አስቀምጠዋለች ስንከፍተው የቅሌ ጠጠር ድንጋይ አንዱ ሶፍት ድን ጥጥር አድርገውታል አንዱ ድንጋይ ሲቀርቀውት በወቅቱ እኔ ዘንበወርቅ አካባቢ ነበር ወደ ቤተ ልዬ ሄድኩ ነበር ታቦም ማደሪያ አካባቢ ላይ የሆነች ሴት እየጮኸች እያለቀሰች ገንዘቤና ስልኬን ምናምን እያለች ነበር ማን ነው ምንድን ነው ብዬ በመጠይቃት ሰዓት ያኛው መኪና ነው ይዞብኝ እየሄደ ያለው አለች ተከተልኩት በጣም ይነደዋል? ህገወጥም ጭምር ይነዳል አሁን ለምሳሌ ወደዚህ በመሄጃ ብቻ ሳይሆን በመመለሻውም ጭምር በማድረግ ማለት ነው ለማምለጥ እኔም እንትን አላልኩትም በቦታው ከነበሩ ፖሊሶች ጋር በመተባበር ላስጨራሽ በሆነ ሁኔታ ስንከታተለው ነበር። ወደ ቤተል ከመታጠፉ በፊት ወይራ ጋር ስንደርስ ከውስጡ ከመኪናው ውስጥ ከፊትሷ ውስጥ አንድ ወንድና አንድ ሴት ስፒዱን በመቀነስ መኪናው አልቆመም። ስፒዱን በመቀነስ በር ከፍተው ዘለው ወረዱ። በሚወርዱ ሰዓት እኔ በቦታው ላይ ስላዩቸው እየተከተልኳቸው ስለነበረ የያዟቸው ከመኪናው ነው የወረዱት ወንጀል ፈጽመው ነው የመጡት በማለት እዚያ አካባቢ የሚገኙ ህብረተሰቦችና የፖሊስ አባላቶች ጋር እነዛ ልጆች እንዲያዙ አድርጌ መኪናውን ደግሜ ተከተልኩት። ወደ ቤተል ነው ሄደው መኪናው፣ ለራሱ ህይወት ራሱ የሚሳሳ ሰው አይደለም። ለምን ፌሮ ጫና ኢሱዙ ነበር፣ እዛ ድረስ እራሱ ሊሰካ ነበር። አባሎች ነበሩ፣ አሁን በእግርም የሚከተሉ ነበሩ። እና እዛ ጋር ስንደርስ ታክሲ ተራው ላይ ለማምለጥ በሚያደርገው ትግል ታክሲዎችም አሉ፣ በዚህ ጋር ደግሞ መኪናዎች እያለፉ ነው፣ በቀጭኑ መንገድ ጋር ማለት ነው። በአካባቢው ከሚኖሩ አባሎችና ህዝቡ ጋር በመተባበር መኪናውን ሊያስ ሲል በር ከፍቶ አምልጦ ወደ መንዲዳ መሮጥ ጀመረ። አባሎችም የተወሰኑ ተሯርጠው ልጁ ሊያዝ ቻለ። ግለሰቦቹ በቁጥጥር ስር ከዋሉ በኋላ በተከናወነ የምርመራ ማስፋት ስራ በተለያዩ ቦታዎች በተሽከርካሪ እየተንቀሳቀሱ የማታለል ወንጀሎችን ሲፈጽሙ እንደነበር ተገልጿል። ተጠርጣሪዎች በህብረተሰቡና ቤተል አካባቢ ሲደርስ አንድ ሰው ገይቶ በፖሊስ አባሎቻችንና በህብረተሰቡ ተጠርጣሪዎች እጅ ከፍንጅ ሊያዙ ችለዋል። ነው ምርመራውን የማስፋት ስራ እየሰራ ነው በኮሚሽናችን ድረ ገጽ በኩል ተለቆ በርካታ ሰዎች እየመጡ እየመረጡ ያለበት ሁኔታ ነው። ይህም በንፋስ ስልክ ላፍቶ ክፍለ ከተማም እንደዚህ በነዚህ ተጠርጣሪዎች ተፈጽሞብኛል የሚል የግል ተበዳዮች መጥተው አቤቱታ ያቀረቡበት ሁኔታ አለ። እንዲሁም በልደታ ክፍለ ከተማ ፖሊስ በኩልም በነዚህ ተጠርጣሪዎች ተፈጽሞብኛል ተብሎ ሌላ መዝገብ እየተደራጀ ያለበት አለ። ሌላኛው ደግሞ እንዲሁም በክፍለ ከተማችን በአየር ጤናና በቤተል ፖሊስ ጣቢያ በነዚህ ተጠርጣሪዎች ወንጀል ተፈጽሞብኛል ብለው አቤቱታ ያቀረቡ ስላለ በነዚህ ተፈጽሞብናል የሚለውን በርካታ መዝገቦች እየጣራ ያለበት ሁኔታ ነው። ተጠርጣሪዎቹ ወንጀሉን ፈጽመው በተሽከርካሪ ለማምለጥ ባደረጉት ሙከራ በአንድ ግለሰብ ላይ የትራፊክ አደጋ ጉዳት አድርሰዋል። ጉዳት የደረሰበት ግለሰብም በወቅቱ ስላጋጠመው ነገር እንዲህ ይናገራል። ጥዋት ነበረ፣ ሶስት ሰዓት አካባቢ ወደ ስራ የሄድኩ ነበር። ከዛ በቃ ልክ እዛ የቤተል ታክሲ መዛዣ ላይ ወደ ማርካት ለመያዝ ታክሲ ሊሄድ ሲል ከዛ በቃ ልክ እንደተሻገርኩ ከኋላ በቃ ሲመታ ብቻ ነው ትዝ ሚለኝ የሚያሽከርክረው በፍጥነት ነበር። ፍጥነት ስለነበረው የዛን ሰዓት በቃ ሲመታኝ በቃ ራሴ አንስቼ ነበር፣ ድንጋጤ ነበረኝ። በፖሊስ ትብብር ማለት ነው ተሊኬ ወደ ኢትዮ ጠቢብ እዛ ሕክምና ሂጄ ያው ተሐክም ያለው ግለሰቦቹ የሰዎችን ፍላጎትና ሁኔታ አስቀድመው በመረዳት በተለያዩ አልባሳቶች ራሳቸውን በመቀየር ወንጀሉን ለመፈጸም የሚጠቀሙባቸው ስልቶች መሆናቸውን ለማወቅ ችለናል። ማታል በባህሪ ወንዶች ብቻቸውና ታል ቢሉ ሴቶች አይታለሉም። ምክንያቱም የፆታዊ ጥቃት የሚደርስብኛል የሚል ስጋት ስለሚኖራቸው ሴት ካለ ግን እነሱ ለሚፈልጉት አይነት እሷም እንደፈለገች አድርገው የሚያታሉበት መንገድ ያለ ሁኔታ ነው። አፈጻጸሙን ስንመለከት አብዛኛው እስካሁን የመጡት ደግሞ የግል ተበዳዮች ሁሉም ሴቶች ናቸው። የተለያዩ ሃይማኖት፣ ለምሳሌ የግል ተበዳዮች የሚሄዱት ሙስሊም ከሆኑ የእስልምና እምነት ተከታይ ከሆኑ የነሱን ሃይማኖት የሚመጥነውን አለባበስ አይነት ልብሶችን በመጠቀም እንዲሁም ደግሞ የኦርቶዶክስ እምነት ተከታይ ከሆነ መንገድ ላይ የሚያታሏቸውን ሴቶችን ነጠላዎችን በመልበስ ነው የሚያታልሉት። ለትራንስፖርት አገልግሎት መስጫም ሆነ ለንግድ ተግባራት ኮድ ሁለት ተሽከርካሪዎችን ማከራየትና መጠቀም በሕግ የተከለከለ ነው። አንዳንድ ግለሰቦች የግል ጥቅማቸውን ብቻ በማሰብ ለሌላ ሰው እያከራዩ ወንጀል ሲፈጸምበት እናያለን። ታዲያ ተጠርጣሪዎቹም ኮድ ሁለት ተሽከርካሪን ተከራይተው ወንጀሉን ሲፈጽሙ እንደነበረና ማናከራያቸው ለሚለው ጥያቄ ፖ ምርመራውን እያደረገ ይገኛል። ኮድ ሁለት ነው ተጠርጣሪዎች ደግሞ ሲገልጹት ተከራይተን ነው በቀን ገቢ ብለው ነው የገለጹ። ስለዚህ ኮድ ሁለት ደግሞ ለንግድ ዓላማ ማከራየት አይቻልም። ስለዚህ ይህ ሰው በአንድ ሚሆን በሌላ መንገድ ወንጀል ድርጊቱ እንዲፈጸምበት እያወቀ ነው የሰጠው ማለት ነው፣ የተለየ ጥቅም ስለሚያገኝ ማለት ነው። ስለዚህ የመኪናውን ባለቤት አውቀናል ማን እንደሆነ፣ አድራሻውን ለይተናል። የፍርድ ቤት መያዣ ትእዛዝ አውጥተናል። በቁጥር ስራ ውለን እንዴት ሊሰጥ እንደቻለ በማጣራት ላይ እንገኛለን። ነው እንደ ፖሊስ ተጠርጣሪዎች በህግ አግባብ በፈጸሙት ልክ መቀጣትና መጠየቅ አለባቸው የሚል ነው። ህብረተሰቡም ደግሞ ይህን አይተው ያልመጡ ምንም ከዚህ በኋላ እንዴ ተፈጽሞብኛል ምንም አይመጣም ብለው ተስፋ ቆርጠው ከመቀመጥ ይልቅ አሁን እንደመጡ እያሉ እንዳሉ ሰዎች እየመጡ ቃላቸውን መስጠትና ማመልከት መቻል አለባቸው ነው። ማህበረሰቡ የተለያዩ ስልቶችንና አጋጣሚዎችን በመጠቀም የማታለል ወንጀሎችን ከሚፈጽሙ ግለሰቦች ራሱን መጠበቅ ይኖሩበታል። ወንጀል ተፈጽሞ ሲገኝም ለፖሊስ ማሳወቅና ምስክር በመሆን ተጠርጣሪዎችን ከድርጊታቸው እንዲቆጠቡ የማስወሰን ስራ መስራት እንዳለበት መልእክት ተላልፏል።